ኧረ፣ እኔ ምንም ያደረኩት ነገር የለም። እንደውም ግን አፋር የትግራይን መሬት ወርሶብኛል አለ ወስዶብኛል። እኔ ለትግራይ ህዝብ ምናገር ዶረኝ ሼም ይዘኝ ነው እንጂ አለ። ምናገር ዶረኝ ሼም ይዘኝም ለትግራይ ህዝብ ይፋ ላደረኩት እንጂ በአፋር መሬት የትግራይ መሬት በአፋሮች ተወስዳል። ይህን እናስመልሳለን። የአዲስ ትርክት አዲስ ቶረት ቶረት ደግሞ ይዞ ወጣ ማለት ነው። እና ህወሀት የሆነ ህዝብ ላይ ዞር ማጥፋት ፍጅትና፣ እልቂት ጦርነት ሲፈልግ መጀመሪያ የሚያነሳት ሀሳብ መሬጠን ወስዶብኛል ነው። አበቅ ልክ እንደወጣል ወሰዶብኝ ይላል። እና ህወሀት በነገራችን ላይ ዘንድሮ የሚያደርጋቸው ድርጊቶች በሙሉ እየተሳከሩ ፈርቷል። በነገራቸው ለዎች በጣም ነው የፈራል። ሎምን ይሄ ጦርነት እጅግ በጣም አደገኛ ነው። ያለ እንጀራ አባታቸው ፈቃድ የሚገቡበት ጦርነት ነው። ህወሀቶች፣ ያለ እንጀራ አባታቸው አሜሪካኖቹ በፍጹም አልባረኩትም፣ አልፈቀዱም፣ ትእዛዝም አልሰጡም በፍጹም። አሁን ህወሀትም ያደረገው ጦርነት ለምንድን ነው? አሜሪካኖቹ ለዘመናት ያደረጉት እንቅስቃሴ በህወሃት በኩል ኤርትራን መንግስት ማውዶም እና ህዝቡን ችግር ስጥን እልቂት ውስጥ መቅቶት ነበር። ነገር ግን ህወሃት ግራና ቀኙን አየ። በእርግጥ ለአሜሪካ ለሀምሳ እና ለስልሳ ዓመት በባርነት የኖረ ኃይል ዛሬ እንዴት ብሎ አፈነገጠ ከአሜሪካኖቹ ትእዛዝ ከአሜሪካኖቹ ትእዛዝ እንዴት ብሎ ያፈነገጠ ካላችን፣ ይሄ ከአምስት ዓመት በፊት የተነሳ ጦርነት እንደምታውቁት ህወሃት በአንድ ጊዜ ኤርትራ ላይ፣ አፋር ላይና አማራ ክልል እንዲሁም የፌዴራል መንግስት አራቱን ኃይሎች በአንድ ጊዜ ነው ቶክስ የከፈተው ይሄ የፈጠረውን እልቂት ህወሀት ስለሚያውቅ አሁን ይህን ታሪክ ላለመድገም ካሉ ህወሀት በጠላትነቱ ከሚያስባቸው ኃይሎች ካሉ ጠላቶቼ የትኞቹን ልቀንስ? ፌዴራል መንግስቱ ጋር ልቀንስ? ከኢትዮጵያ መከላከያ ሰራዊት ጋር ያለውን ጦርነት ልቀንስ? ወይስ በአማራ በኩል ያሉ ጠላቶችን ልቀንስ? ወይስ በአፋር በኩል ልቀንስ? ወይስ በኤርትራ በኩል ልቀንስ ብሎ ሲያስብ ህወሀት በቃ ከአማራ ጋር የዘላለም ጦር ጠላት ነኝ ከአፋር ጋርም እንደዚሁም ፌዴራል መንግስቱ ደግሞ እስከ አፍንጫው ታጥቋል። ስለዚህ የትኛውም ጠላት ብቆንስ ይሻለኛል? ከጀርባ ያለውን የኢሳያስ አፈወርቅን ጠላትነት ልቆንሰው፣ ሂጄ ጉልበቱን ልሳም፣ እግሩን ሉላሰው እና ቢያንስ ኢሳያሱን ለረጋጋ ነው። አበቃ አሜሪካኖች ወይ ደሞ አልፈቀዱም። ለዘመናት እቅዱ የነበረው በህዋትና በአሜሪካ መካከል የነበረው እውቅድ ኤርትራን የመምታት ነበር። ህወሃት ግን አሁን ኤርትራንም ፌዴራል መንግስቱንም አማራንም አንዱ ላይ ከመታሁኝ መጥፈ ይሆናል ስለዚህ ምን ላርገ ከኤርትራ ጋር እርቅ ላውርድ፣ ከአማራ ጋር ልዋጋ፣ ከአፋርና አሁኑ ጦርነቱ በሶስት አቅጣጫ አይቀሩ። ይህን የማያውቁ አንዳንድ ዶሎዘች ድል ለፋኖ ለህወሀትና ለኤርትራ እንዴት ብሎ ይሆናል? እንዴት ብሎ ይሆናል? አይሆንም እኮ በፍጹም። ይሄ የጨቅላ ፖለቲካ የህፃናት እቋቋ ጨዋታ ካልሆነ በስተቀር እነዚህን ሶስቱ ኃይሎች በአንድ ልታቆም አትችልም። ከህወሀት ጎን ከቆምክ ወልቃይትን ውሰድ፣ አማራን ጉደል፣ መሬትን አስለቆቅ፣ ህዝቡን አጥፋ ማለት ነው። አራት አይ ከፋኖ ጎን ነው የምቆመው ካለ ኤርትራ መንግስት ደግሞ በምንም አመክንዮ ህወሀት ወደ ወልቀት የሚገባበትን መንገዶች ሁሉ መዝጋት ማለት ነው። ስለዚህ የሰማይና የምድሩ የተራረቁ ሀሳቦችን አንድ ላይ ማቁረብ አይቻልም፣ አይቻለም። ግንኙነቱ በአመክንዮ ነው መሆን ያለት፣ በአመክንዮ በእውነቱ ላይ እየተሞረኮዘ በእውነቱ ላይ እየተሞረኮዘ ነው መሆን ያለወት። ሱዳን ለምሳሌ በአመክንዮ ያልተሰበሰቡ ነብሰበለች ተሰብስበው አገሪቱን እያወደማት ነው። ምንም ምክንያት የላቸውም። በቃ አድመኝነት፣ ቡርነኝነት፣ የመንደር ጾብ ነው የሆነው የሱዳን ጉዳይ። ሱዳን እየፈረሰች ነው። ሁሉም ቦምብ ያቀብላል፣ ሁሉም መድፍ ያቀብላል፣ ሁሉም ታንክ ያቀብላል። ያለ አመክንዮ የምታረገው ነገር ይልቂቱ ይዞ የሚመጣ ስለዚህ ኤርትራን ፋኖንም ህወሀትንም ያለ አመክንዮ አንድ ላይ ጨፍልቀህ በዚህ መስመር ሂዶ ድል ይቅናቸው ባርኪያቻለሁ በርቱል። እንዴት አርገ ህወሀት የተዘጋጀ ከአማራ ንዚ ለመጨፍጨፍ ነው እውነታ ይሄ ነው። ይኸው አፋርን እኮ ጀመርከው። በአፋር በኩል ያለው ጦርነት እንዳልኳቸው ህወሀት የማይፈልገው ነው። እንደተባለው ህወሀት እኔ ከኤርትራ ጋር አንድ ላይ ተሰልፈን ጦርነት ውስጥ እንጎባለን የሚል አቋም ስለያዘ የግዴታ ውዴታ ነው እንጂ ህወሀት በአፋር በኩል የሚያዋጋው ምንም ጉዳይ የለም። እሱ የሚፈልገው ራየን አላማጣን ሁመራን ይዞ ከሱዳን ጋር ተገናኝቶ መውጫ መግቢያን በዛ ይሆነዋል አገሩ ለመጎንባት ነው። ከኤርትራ ጋር ደግሞ አሁን ያለው ጦርነት በአራት አቅጣጫ ከሆነ መጥፊያ ይሆናል። ስለዚህ ቢያንስ በኤርትራ በኩል ያለውን ጫና ላረጋጋ ብለው ነው እንጂ ህወሀት አይፈልጉም። ከኤርትራ ጋር የሚያለው ለምን አሜሪካኖቹ አልባረኩም፣ አልፈቆድም እንጀራ አባታቸው ያልፈቆደ ጦርነት ውስጥ ነው የሚገባ። እንደምታውቁት ህወሀትን ጦፍጥፋ የሰራቸው አሜሪካኖች በቆሰሎ ጊዜ በወደቀ ጊዜ የምታነሳ ኤርትራ ነች? ማነው? አሜሪካ ነች። እዚ ያደረሰች አሜሪካ ነች። በሰሜኑ የሀገራችን ክፍል በነበረው ጦርነት አይተነዋል። ስለዚህ አሜሪካ ነች ያልፈቀዱት ጦርነት ነው። ነገር ግን የጨነቀለት ሆነ ነው ህወሀት ከሂዶ ከኤርትራ ጋር ሰላምና እርቅ ይውረድ፣ በፍቅር እንጠቃቀፍ የሚለው እግር መሳም፣ ጉልበት ላይ መንበርከክ የመጣው አደገኛ ጦርነት ከፊት ስለሚመጣ ከአራቱም አቅጣጫ እልቂት ውስጥ የሚገባ ከሆነ አደገኛ ነው በሚል ፍርሃት ነው እንጂ ዘር ጨፍጨፋ እያሉ አሁንም እኮ የህወሀት የተወሰነ ክንፍ እኮ ኤርትራን ዘር ጨፍጫፊ ነች እያሉ እኮ ነው። አሁንም አሁንም እኮ መሬታችን ተወስዳል በኤርትራ እያሉ ነው። እራስ አሜሪካኖቹ ጭምር እያሉ እኮ ነው። ሞግለጫ ከ እያጠቀ እኮ ነው ተወስዳል መሬቱ ተወስዳል። የትግራይ መሬት ኤርትራ ወስዳለች ትልቀቅ ብለው ሶስት ዓመት ሙሉ ሲጮሁ ነበር። ነገር ግን ህወሀት ሄዶ ተጣበቀ። ህወሓትንና ጥፋኖ ብተቆላቅለው እማይመስሉ ነው ውጤቱ። አንድ ጥይት በኋላ የሚሰማ ይሆናል ማለት ነው ውጤቱ። ጦርነቱ በተጀመራ በሶስት ቀን በአራት ቀን ምታዩት ነው እ የፖለቲካዊ ኤክስፖርት ስለንቅ ነው። ለዚህም ነገራቸ። እስቲ ጥይቱ ለአንድ ለሶስት ቀን ይተኮስ፣ ማን ቤት አቅጣጫ እንደሚሄድ ስለምታዩት ማለት ነው። ሊሆን ይችላል። አንዳንዶቹ በወሬ ደረጃ የሆነ የተቆረጠ ክንፍ እኔ ከኮሌ ጋር ነኝ አስር ሰው ይዞ ሞታ ሰው ይዞ ከፋኖ ጋ ከህዋት ጋ ከመንግስት ጋ ከኤርትራ ጋ ከሱዳን ጋ ሊሉ ይችላል። ግን ጥይቱ ሲተኮስስ ነው ጦርነቱ ሲጀመር፣ በአመክንዮ መሆን ያለ አመክንዮ የሚደረግ ነገር ሁሉም መጨረሻ ኪሳራ፣ አንድም ህዝብን ማዘናጋት ነው። አይ እንትን አለ ወገን አለ ሱዳን አለችል፣ ሶማሊያ አለችል፣ ኤርትራ አለችል በሚል አጉሉ ቆቢፀ ተስፋ አላስፈላጊ እልቂቶች እንዲመጡ ማድሮግ ነው። እና ያለ አመክንዮ ከምታደርጋቸው ፍቅረችና ሞጥ አመረች በአመክንዮ የምታደርጋቸው ሞትና ጦርነት ሺ ጊዜ ወጣ ሺ ጊዜ። እና የጦርነት አንደኛው ባህሪ ይሄ ነው። ጦርነት አንደኛው እና አደገኛ ባህሪ የሰዎችን ህይወት የሚቀጥፍና ውድመት የሚፈጥር ነው። ሁለተኛ የጦርነት ባህሪ ተገማች አለመሆን ተገማች አለመሆን። አሁን የሰሜኑ በሀገራቸው ክፍል ላይ ያለው የጦርነት ዶመና አስቸጋሪ የሚያደርገው አንደኛ ተገማች አይደለም። ማን ከማንነው የሚለው አይገመቱም። ለምሳሌ ከዚህ በፊት የነበረው ተገማች ነበረው። ከዚህ በፊት ከህዋት ጋር በነበረው ጦርነት በአፋር በኩል፣ በአማራ ክልል በአማራ በኩል፣ በኤርትራ በኩል ማን ማን ከመንግስቱ ጋር እንደሚሰለፍ ማን ማን እንደማይሳለፍ እየተዋወቀ ነው ከውጭ ማንማን እንዳለ ማንማን ወዳጅ እንዳለ ማን ማን ጠላት እንዳለ ይታወቁ ነበር። ነገር ግን ከጠበቅናቸው ውጭ ጠላቶች ከውጭ በብዛት መጥተው ነበር። በሰሜኑ ጦርነት አሜሪካኖቹ በዚህ ደረጃ ከህወሓት ጋር ሽንጣቸውን ገትረው ይዋጉናል የሚል ግምት ነበር። ሱዳናቸው በዚህ ደረጃ ጦርነት አፈንድተው የኢትዮጵያን መሬት 50 ኪሎ ሜትር ዞልቀ ይገባል የሚል ግምት አልነበረም። ጦርነት ተጎማች አይደለም። የሆኑ ሀይሎች ዘው ብሎ ይገባል። ድንገት ነው። በሱዳን መታየት እስራኤል፣ ራሽያ፣ አሜሪካ፣ ሳውዲ አረብ፣ ኤምሬት የተለያየ ሀይሎች ሱዳን ውስጥ ገብታል። ተጎማች አይደለም። ጦርነት ተጎማች አለመሆኑ ነው የስጋቱን ደረጃ ከፍ የሚያደርገው። ቆጥሮ የተረከብካቸው ብቻ ቆጥሮ ያልተረከብካቸው ጠላቶች ይመጣል። ቆጥሮ የተረከብከው ቦታ ብቻ ቆጥሮ ያልተረከብ ቦታ ላይ ትዋጋል። አሁን ህወሀት ስጋት ውስጥ ኮተታ አንደኛ ነው። ቆጥሬ በረከብኩት በተረከብኩት ቦታ ነው የምዋጋ ወይስ ቆጡሬ ባልተረከብኩትም ቦታ ጭምር ነው የምዋጋ የሚለው ህወሀትን ከፍተኛ ስጋት ስኮቷል። ይሄ ደግሞ የማይቀር ነው። ለምሳሌ ጦርነቱ ከሆነ ዳ ህወሀት የሚፈልገው በወልቃይት በኩል መዋጋት ነው። አንድ በሱዳን አንድ በቶከዜ በኩል ይዋጋል ይፈልገው ነገር ግን መንግስት በአላማጣ በኩልም ይዋጋል። ስለዚህ እንደተባለ ፁም ደሞ ጦምረት ደሞ ካለ እንደገና በአፋር በኩልም ደሞ ውጊያ ይኖራል። ተወደደም ተጠላም በሶስት አቅጣጫ ጦርነቱ ይፏፋል ማለት ነው። እና ጦርነት ግማጭ አይደለም። ቆጥሮ የተረከብክበት ቦታ ሳይሆን ያልተረከብክበትን ቦታ ትዋጋታለህ። ቆጥሮ በተረከብክበት ቦታ እና ጦላት ጋር ብቻ ሳይሆን ቆጥሮ ካልተረከብ ጦላት ጋርም ትዋጋለ። ያደፈጠ ያዘናጋ ወዳጅ የሚመስል በአለም አቀፍ ዲፕሎማሲ፣ በአጎረስ ዲፕሎማሲ የሚሰልፋል እና ጦርነት ተገማች አይደለም። አደገኛ አለ። ለዚህ ነው ስጋት በህወሀት በኩል ከፍተኛ ስጋት ይዶቀ ነው። ፈራ ተባ ውስጥ የተገባው በዚህ ምክንያት ነው። ሰላም ለመላ ሀገራችን ፒስ